ኢትዮጵያ በእጅጉ ከሚያስፈልጉ ኢንቨስት ማድረግ መከታተል፣ መመራመር ከሚገባን የዘመኑ ቴክኖሎጂዎች ውስጥ ግንባር ቀደሙ ነው። አርቲፊሻል ኢንቴሊጀንስ የማይነካው ሴክተር የለም። በእርሻ አይተከሚና ያለው፣ በኢንዱስትሪ አይተከሚና ያለው፣ በጤና አይተከሚና ያለው፣ በሰርቪስ በትሬድ በየትኛውም ሴክተር ብትሄዱ አርቲፊሻል ኢንቴሊጀንስ በጣም እጅግ ግዙፍ የሆነ ጠቀሜታ ለኛ ይሰጣል የዛሬ 30 ዓመት በ2050 ከሀያ ሀያላን ሀገሮች አንዷ ትሆናለች ኢትዮጵያ ሲባል ዛሬ ያልጀመረችው አርቴፊሻል ኢንተለጀንስ ድሆ በእግሩ ቆሞ አድጎ ጎልምሶ ያኔ ውጤታማ መሆን አይችልም ቤዚክ የሆኑና አስፈላጊ የሚባሉ ጉዳዮች ዛሬ መጀመር አለባቸው የሰው ሠራሽ አስተውሎት አርቲፊሻል ኢንተለጀንስ ቴክኖሎጂ ለሁሉም ዘርፍ ጥቅም ይሰጣል። በብዙ መልኩ የሰው ልጆችን የአኗኗር ዘይቤ ቀይሯል፣ ድካምና ጊዜም ቆጥቧል። አርቲፊሻል ኢንተለጀንስ ለሁሉም ኤአይ ፎር ኦል የሚል መሪ ቃል በመያዝ የሰው ሠራሽ አስተውሎት ቴክኖሎጂን ማልማት ዋናው ተግባሩ አደረገው ማዕከሉ። የሰው ሠራሽ አስተውሎት ቴክኖሎጂን በምርምርና ልማት ሥራ ውጤታማ ለማድረግ ግዙፍ ዳታ ያስፈልጋል። ግዙፍ ዳታው ለሚፈለገው ዓላማ እንዲውል ደግሞ የተሟላና ደረጃውን የጠበቀ መሠረተ ልማት ያስፈልገዋል። ስለሆነም ማዕከሉ በዳታ ላይ የተመሠረተ የሰው ሠራሽ አስተውሎት ቴክኖሎጂን ለአገራዊ ችግር መፍቻ ቁልፍነት መዋልን ተልዕኮ በማንገብ ወደ ሥራ ገባ። ለዚህም ነው ማዕከሉ ከፍተኛ የማሰላሰል የማቀናበርና የማከማቸት አቅም የተላበሱ የኮምፒውቴሽናል መሠረተ ልማቶችን ያሟላ የመረጃ ቋት ዳታ ሴንተር መገንባትን ቅድሚያ የሰጠው። ዓለም አቀፍ ደረጃቸውን የጠበቁ ቲር ስሪ ሞጁላርና የክላውድ አገልግሎት የሚሰጡ የተለያዩ የዳታ ማዕከላትን በተለያዩ ቦታዎች ገንብቷል። የክቡር ጠቅላይ ሚኒስትር ዶክተር ዐቢይ አሕመድ የዘወትር ክትትልና ግልጽ አመራር ስጭነት ቴክኖሎጂው የምርምርና ልማት አድማሱን በኮምፒውተር ቪዥን፣ በኤአይ እና ሮቦቲክስ፣ በማሽን ለርኒንግ፣ በተፈጥሮ ቋንቋ ቅንብር እንዲሁም በቢግ ዳታ ላይ በልዩ ትኩረት ማከናወኑን ቀጠለ። ለዚህም የረዳው ዘንድ ቀድሞ ከነበረው ተጨማሪ ተግባርና ኃላፊነት ጋር በ2014 ዓ ም ከአርቴፊሻል ኢንተለጀንስ ማዕከል ወደ ኢትዮጵያ አርቴፊሻል ኢንተለጀንስ ኢንስቲትዩትነት ተሸጋገረ። በጥልቅ የሳይንሳዊ ምርምርና ልማት ሥራዎች የተለያዩ ዘርፎችን አሰራር ማዘመን እንዲሁም ጊዜን ለመቆጠብ ወጪን ለመቀነስና አላስፈላጊ እንግልትን ከአገራችን ከአገልግሎት ሰጪ ተቋማት አሰራር ለማስወገድ አቅም መሆን ጀመረ። የተፈጥሮ ቋንቋ ቅንብር አምስት አገረኛ ቋንቋዎችን ማለትም አማርኛ፣ አፋን ኦሮሞ፣ አፍ ሶማሌ፣ ትግርኛና አፋርኛን የማሽን ቋንቋ ማድረግ ተቻለ። ይህም በሰው ሠራሽ አስተውሎት ቴክኖሎጂ ተናጋሪን መለየት፣ ቋንቋን ልየታ፣ የዳኝነት አገልግሎትን በኤአይ በመታገዝ የፍትሕ ሥርዓቱን ማዘመን እንዲሁም ወራት ይፈጅ የነበረውን የትራንስክሪፕሽን ድምፅን ወደ ጽሑፍ መቀየርን ሥራ በማሽን በመታገዝ ባጠረ ጊዜ ዘጠና ስድስት በመቶ አስተማማኝነት አገልግሎት ማግኘት አስቻለ። በሀገር ልጅ በራስ አቅም በራስ ዳታ ሳይንሳዊ መመዘኛዎችን አሟልቶ የራስን ችግሮች ለመፍታት ኢንስቲትዩቱ ለሀገራችን ጉልህ ሚናውን እያበረከተ ይገኛል። ዘመናዊ የመንግሥት አገልግሎት አሰጣጥን ለማቅረብ የተለያዩ ተቋማት በአንድ ማዕከል ተሰባስበው አገልግሎት የሚሰጡበት የመሶብ የአንድ ማዕከል አገልግሎትን የሶፍትዌር ልማት ሥራው ሙሉ በሙሉ በኢትዮጵያ አርቴፊሻል ኢንተለጀንስ ኢንስቲትዩት ነው የበለጸገው። በዘመናዊ የመረጃ ቋቱ ዳታ ማዕከሉ አገልግሎት የሚሰጠው መሶብ የአንድ ማዕከል አገልግሎት ዛሬ በክልሎችና በከተማ አስተዳደሮችም የአገልግሎት አድማሱን ሲያሰፋ፣ ኢንስቲትዩቱ የዲጂታል አገልግሎትን በፍጥነትና በጥራት ለዜጎች መስጠት እንዲቻል ያንበሳው ሚና እየተወጣ ይገኛል። ኢንስቲትዩቱ በሰው ሠራሽ አስተውሎት ቴክኖሎጂ በመታገዝ ከተሞችን ለነዋሪዎችና ለጎብኚዎች ምቹ ለማድረግ በስማርት ሲቲ ፕሮግራሙ እያዘመነ ነው። የኤአይ አቅም የተላበሱ ዘመናዊ የተሽከርካሪ ሰሌዳ ልየታና የዓይን ቆብ ቅድን በመጠቀም የግለሰብን ማንነት መለየት የሚያስችሉ ስርዓቶች ዛሬ በተለያዩ የአገራችን ከተሞች አገልግሎት መስጠት ጀምረዋል። ይህም ከተሞቻችን ሰላማዊ፣ ለኑሮ ለንግድም ሆነ ለጉብኝት ተመራጭ የእድገት ማዕከል እንዲሆኑ ኢንስቲትዩቱ በትጋት እየሠራ መገኘቱን ያሳያል። ዜጎች በሕግ ማስከበር ሥርዓት ተሳትፎ የሚያደርጉበት የኤፍፒ መተግበሪያ በኢንስቲትዩቱ የለማ ነው። በያዝነው ዓመት በአቡዳቢ በተደረገ የዓለም አቀፍ የፖሊስ ጉባኤ በዓለም ከቀዳሚ ሦስት ምርጥ የፖሊስ መተግበሪያዎች መካከል አንዱ መሆን ችሏል። የጤና፣ የፋይናንስ፣ የትራንስፖርት፣ የትምህርት፣ የአገልግሎትና ሌሎች ዘርፎች የላቀ አገልግሎት እንዲሰጡ መላ እየተበጀላቸው ነው ዳብነትም በኢንስቲትዩቱ የበለጸጉትና ለኢትዮጵያ ጉምሩክ ኮሚሽን አገልግሎት አሰጣጥ መዘመን ጉልህ ሚና እያበረከቱ የሚገኙት የኤአይ አቅም የተላበሱ ሥርዓቶች ችግር እየፈቱ ይገኛሉ። የኢትዮጵያ ኤሌክትሮኒክስ የጭነት መከታተያ ሥርዓት፣ የመንገደኛ የሥጋት ትንተና መከታተያ ሥርዓት፣ የጉምሩክ ወሰን መከታተያ ሥርዓት እንዲሁም የቦንድድ መጋዘን አስተዳደር መከታተያና የደንበኞች የአገልግሎት አሰጣጥ የውይይት መለዋወጫ ቻትቦት፣ ኢትዮጵያ ከዘርፉ ማግኘት ያለባትን ጥቅም በተገቢው መልኩ እንድታገኝ እያገዙ ይገኛሉ። የሰው ሠራሽ አስተውሎት ቴክኖሎጂ ለጤናው ዘርፍ መዘመን የበኩሉን ድርሻ እያበረከተ ነው። ኢንስቲትዩቱ የስፔሻሊስትና ሰብስፔሻሊስት የሕክምና ዶክተሮች ዕውቀትና ልምድ ከኤአይ ባለሙያዎች ጋር በማጣመር ያበለጸጋቸው የኤአይ ስርዓቶች ዜጎቻችን በቴክኖሎጂው አማካይነት ፈውስ እንዲያገኙ እያገዙ ነው። በተወሰኑ ሆስፒታሎች እየተተገበሩ የሚገኙት የጡት ካንሰር ልየታ፣ የስኳር ህመም ልየታ፣ የጭንቅላት እጢ ልየታ፣ የልብ ህመም ልየታና የህፃናት ቆዳ በሽታ ልየታን ማከናወን የሚችሉት የምርምር ውጤቶች ዛሬ ውጤታማ የተቋሙ ስራዎች ሆነዋል። በግብርና ዘርፍ የቡና የስንዴና የቲማቲም ምርትና ምርታማነትን ለማሳደግ ዘርፉ ትኩረት ተሰጥቶታል። ይህም የሰብልና አትክልቶችን ቅጠል ምስል በመጠቀም የበሽታውን አይነት መወሰድ ያለበትን ሳይንሳዊ መፍትሔ እንዲሁም ሊያጋጥም የሚችልን የምርት መጠን መቀነስ እንዴት መቀልበስ እንደሚቻል የበርካታ ባለሙያዎችን እውቀትና ክህሎት አጣምሮ የያዙ ሞዴሎች ውጤታማ ናቸው። የኢትዮጵያ አርቴፊሻል ኢንተለጀንስ ኢንስቲትዩት የምርምርና ልማት ስራዎቹ በተለያዩ ዓለም አቀፍ ጆርናሎች ላይ ታትመውለታል። ባለፉት አምስት ዓመታት 56 የምርምር ሥራዎቹ በስፕሪንገር፣ በኤምዲፒአይ፣ በዊሊ በአይ ትሪፕል ኢ እና በሌሎች የጆርናል ማሳተሚያ ድረገጾች ላይ መታተማቸው ኢትዮጵያን ወክለው በሰው ሰራሽ አስተውሎት ቴክኖሎጂ ዙሪያ ለዘርፉ ምሁራን ማጣቀሻ ሆነው የኢትዮጵያን እውቀትና ልምድ አካፍለዋል። በተጨማሪም ከኢንስቲትዩቱ የምርምርና ልማት ስራዎች ዘጠኙ ከኢትዮጵያ አእምሯዊ ንብረት ባለሥልጣን ዕውቅና ብጆሮቹ ል የኢትዮጵያ አርቴፊሻል ኢንተለጀንስ ኢንስቲትዩት በሰው ሠራሽ አስተውሎት ቴክኖሎጂ ዙሪያ የትውልድን አቅም ለመገንባት ይተጋል። ከ2014 ዓ ም ጀምሮ በክረምት ሰመር ካምፕ ተቀብሎ ታዳጊዎችን ስለ ሰው ሠራሽ አስተውሎት ምንነት አስፈላጊነትና ዘርፉ የሚፈልገውን አቅም ለማዳበር ታዳጊዎች ማድረግ ያለባቸውን ትኩረት በበሳል ባለሙያዎቹ በተደራጀ መንገድ ሥልጠና እየሰጠ ይገኛል። ሥልጠናው የሰው ሠራሽ አስተውሎት መሠረታውያን፣ ፕሮግራሚንግ፣ ኮዲንግ፣ ዳታ ሳይንስ፣ ፕሮጀክት አስተዳደርና የተግባቦት ሥነ ዘዴን አጣምሮ ይዟል። ከኢትዮጵያ አንጻር ያለው እሳቤ ልክ እንደ አውሮፕላኑ፣ ልክ እንደ መኪናው ለማስገባት የነበረው ትግል ቀንሶ ስለ ጉዳዩ የሚወያዩ፣ የሚማሩ፣ የሚያነቡ፣ የሚሞክሩ ልጆች እንፍጠር። ከ120 ሚሊዮኑ 20 በጣም ካነሰ አስር በጣም ካነሰ አምስት ሚሊዮን ቴክኖሎጂካል ሳቪ የሆነ ለቴክኖሎጂ የቀረበ ትውልድ መፍጠር ግን ትችላለች። እሱ ላይ ከሰራን ግማሹ በገንዘቡ ሲሰራ፣ እኛ በልጆቻችን የተወሰነ ሼር እንሻማለን ማለት ነው። ወጣቶች የቴክኖሎጂ ዕውቀታቸውን በማዳበር ዓለም አቀፍ ተወዳዳሪ የሚያደርጋቸውን ክህሎት የሚገበዩበት የክቡር ጠቅላይ ሚኒስትሩ የአምስት ሚሊዮን ኮደርስ ኢኒሼቲቭ ሁሉም የኢንስቲትዩቱ ሠራተኞች መቶ በመቶ ሥልጠናውን ወስደዋል። እነዚህ አምስት ሚሊዮን ኮደርስ ለኢትዮጵያ ብቻ ሳይሆን ለአፍሪካም አዳዲስ ተስፋ አዳዲስ የእድገት ትልም የሚቀርጹ እንደሚሆኑ ይገመታል። ያ ደግሞ የሚሆነው በመደበቅ ሳይሆን ያለንም በመስጠት በመስነፍ ሳይሆን በመትጋት፣ በመሰናሰል በመደመር ከሠራ ነው። ምንም ጥርጥር የለውም። የኢትዮጵያ ተስፋ በእጃችን የምንጨብጠው ተስፋ በልጆቻችን አእምሮ፣ ልብ ውስጥና እጅ ውስጥ ይሆናል።

ሴርኪዮ መልሕቅ የዓለም ዐሥራ ሁለት በመቶ ንግድ ሰላሳ በመቶ የኮንቴነር ዝውውር በዓመት አንድ ትሪሊዮን ንግድ ስለሚቀላጠፍበት የቀይ ባህር ቀጠናን ይዳስሳል። የዓለም ኃያላንና የመካከለኛ ደረጃ የኃይል ተሰላፊ ሀገራት የጦር ሰፈር በብዛት እየመሠረቱ ባሉበት፣ የሽብር ቡድኖች ቀጠናውን ለመቆጣጠር በሚጣደፉበት መልክዓ ፖለቲካ ከዛሬ ሦስት አስርት ዓመት በፊት ኢትዮጵያ የባህር በርም ወደብም ነበራት። ግዙፍ የባህር ኃይልና ከባህሩ ዳርቻ የድፍድፍ ነዳጅ አጣርታ ትጠቀምም ነበር። የባህር ኃይልም የባህር ኃይል የሚባል ተቋምም በሀገሪቱ ቢሮክራሲ ውስጥ ይታወቅ ነበር። ኢትዮ መልሕቅ ሰኞ ምሽት ሦስት ሰዓት ላይ በኢትዮጵያ ቴሌቪዥንና በኢቢሲ ዶት ስትሪም ላይ ጠብቁን። ኢትዮ መልሕቅ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 በዓመት አንድ ትሪሊዮን ንግድ ስለሚቀላጠፍበት የቀይ ባህር ቀጠናን ይዳስሳል። የዓለም ሀያላንና የመካከለኛ ደረጃ የኃይል ተሰላፊ ሀገራት የጦር ሰፈር በብዛት እየመሰረቱ ባሉበት፣ የሽብር ቡድኖች ቀጠናውን ለመቆጣጠር በሚጣደፉበት መልክዓ ፖለቲካ ከዛሬ ሦስት አስርት ዓመት በፊት ኢትዮጵያ የባህር በርም ወደብም ነበራት። ግዙፍ የባህር ኃይልና ከባህሩ ዳርቻ የድፍድፍ ነዳጅ አጣርታ ትጠቀምም ነበር። የባህር ኃይልም የባህር ኃይል የሚባል ተቋምም በሀገሪቱ ቢሮክራሲ ውስጥ ይታወቅ ነበር። ኢትዮ መልህቅ ሰኞ ምሽት ሦስት ሰዓት ላይ በኢትዮጵያ ቴሌቪዥንና በኢቢሲ ዶት ስትሪም ላይ ጠብቁን። ኢትዮ